አሁን ለምሳሌ ተፈጥሮ ሀብት ብቻ ስላለ ማዕድን ብቻ ስላለ አታድግም አትለወጥም፣ ወይ ዘለቄታ ያለው አይሆንም። እኛም ማዕድኖቻችን፣ እምቅ አቅሞቻችን፣ ሀብቶቻችንን ወደ ዘላቂ ኢኮኖሚያዊ የሚለውጥ ህዝቡን ተጠቃሚ የሚያደርግ ኢኮኖሚ እድገት የሚያመጣ ቴተስርና ሽግግር አላደረግንም። ስለዚህ አስተሳሰብ ላይ ነው ችግሩ ያለው። አንዱና ዋነኛው ማወቃዊ ለውጥ ላይ በደንብ አልተሰራም። አስተሳሰብ ድህነት ላይ ነበር። አስተሳሰብ ላይ በደንብ አልሰራንም። ሌላኛው ምንድን ነው የሚያነሳው? መጽሐፉ ሞዴሎች ከውጭ ሀገር የተቀዱ ሞዴሎች፣ የሀገሪቱን ነባራዊ ሁኔታ ያላገናዘቡ፣ የኢትዮጵያን እሴት ያላገናዘቡ ለሌላ ሀገር ተቀድቶ የተሰፋ ልብስን እኛ ለብሰን ለማልበስ ኢትዮጵያውያንን ለማልበስ ሞክረን አንገዳግዶ ጠልፎ ሲጥለን ብሎ የሚያስቀምጠው ነገር አለና፣ ሌሎች እነዚህ ችግሮችን በፍጥነት ባለመፍታታችን የተወሳሰበ ችግር ውስጥ እንዲከተን አደረገ። ባይዘወይ ባለፉት ስርዓቶች የኢትዮጵያውያን ኑሮ ለመቀየር የኢትዮጵያን ለማበልጸግ ጥረት ሲያረጉ ነበር። በራሳቸው መንገድ ትክክልም ይሁን ስህተትም ይሁን ጥረት ሲያረጉ ነበር። ያ ጥረት ያደረጉበት መንገድ ግን ለምን አልተሳካም ነው ጥያቄው። እኛ ከእነሱ ምን እንማራለን ነው ዋና ቁልፏ፣ ሳይመልት ማለት ነው። ስለዚህ እነሱ የሄዱበት ከአፄ ቴዎድሮስ ጀምሮ፣ ቅድም ወንድሜ አንስተዋል ከአፄ ምኒልክ ጀምሮ ቴክኖሎጂን የማላመድ ኢኮኖሚውን የመቀየር እስከ ደርግ ጊዜ ከደርግ በኋላም ልማታዊ ዲሞክራሲ ተብሎ የመጡ ስርዓቶቹን በጠቅላላ ተንትኖ ያስቀምጣል መጽሐፉ። ደራሲው እነዚህ ሁሉ ላይ ሄድባቸው ሙከራዎች ለምን ፌል ያደረጉ ብሎ ነው የሚጠይቀው። ቅድም ካልኳቸው ምክንያቶች ውስጥ አንዱ ሞዴሎችን የልማት ሞዴሎችን ቀጥታ ኮፒ አድርጎ ማምጣት በኢትዮጵያ ነባራዊ ሁኔታ እሳቤ ብሔር ብሔረሰብ ያለባት እሴት ያለባት አኗኗር ዜግብ ያለባት ነባራዊ ሁኔታ ሳናገናዘብ እነዛን በአንድ ላይ በጉልበት የመሻት ኢትዮጵያ እንዴት ታድጋለች ሳይሆን ጃፓን እንዴት አደገች ብሎ የመጠየቅ ሁኔታ ነበር። እነዚህ ስህተት ውስጥ ከተውናል።